ገለቴ ውሸታም ቀጣፊ ናት። የኢትዮጵያ ሕዝብ አምኗት እዛ ደረጃ የምታውራውን ነገር አምነን ድምፅ ሆነናታል። አሁን ግን እውነቱን አወጣን። ውሸታም ናት። እኔ ልቀጣ፣ ለምን አልሰቀልም? ገለቴ ውሸታም ነሽ ብዬ እየነገርኩሽ ነው። ውሸታም ነሽ። እንኳን ኦፊስ ሄዳ ሱፍ ለብሳ ራሷን ችላ ከስራ ባልደረቦቿ እኩል ሆና የምትወጣን ሴት እኮ ኖ ከኔ በልጣኛለች ብሎ ያን ቦታ ላይ ስኬታማ እንዳትሆን የሚቀኑ ወንዶች አሉ። ይሄ ግን ገና ከቢጊኒንግ ከዜሮ ጀምሮ እሷ ያለመችው አላማ ላይ እንድትደርስ፣ ወርቅ እንድታመጣ፣ ሀገሯን እንድታስጠራ እሱ ትሬኒንግ እያስደረገ የሚቀረውን ነገር እሱ ሲለፋ ሲደክም ነበረ ማለት ነው። ለምንድን ነው የማናበረታታው እንደዚህ አይነት ወንድሞችን? ግዴታው ስለነበረ አይደለም ያደረገው እንደ ወንድ ልጅ እሷ ላይ ጫና አድርጎ ውጤታማ እንዳትሆን አስወልዶ ምን ብሎ ልጁ ይውረድ ምናምን ስትል አልፈልግም ማለቱ ላይ ይችል ነበር። ይሄ ሁላ ነገር ታች ሆኖ ሲረዳት የነበረው የሷን ጥማት የእሷን ያላትን ነገር ፎርስ ስላየ ነው የረዳት። ገባችሁ አይደለ? ስለዚህ እንጎሻሻለን። ብዙዎቻችሁ ባሎቻችሁ እንኳን አይደለም እንደዚህ ዓለም አቀፍ ደረጃ እንድትደርሺ አይደለም የወለድሽውን ልጅ እንኳን ለአንድ ደቂቃ ወተሽ ጥፍርሽን እንድትሰሪ፣ ፀጉርሽን እንድትሰሪ የማያግዝሽውን ላይ የመጣሽ እሱ አግዟት እዚህ ቦታ ላይ ደርሳ ማመስገን እንኳን ቢያቅተን ማለት ነው። ግዴታው ነው ባል አይደል እንዴ? ማድረግ አለበት። እንደዛ ካልሽ ታዲያ ግዴታው ከሆነ ባፈሩት ሀብት እሱስ ቢበላ ለምን ይደንቃችኋል? ዘርፎስ ቢሆን አልዘረፈም ግን ለምን ትገረማላችሁ? አያችሁ አይደለ? እናንተ የምትፈልጉትን ፖይንት ብቻ ነው የምታስመስሉት ማለት ነው። ግዴታው ሆኖ ያ ሁላ ኃላፊነት ከተወጣ እሷም የደረሰችበት ስኬት ላይ እግረኛ ሆና ባለታክሲ እሱ ጋር የተጠቀመች ቤት ተከራይቶ እስከ ቢግኒንግ ድረስ ዓለም አቀፍ ድረስ ሀገርን እስከ ማስጠራት ድረስ ያገዛ ሰውየ ከገንዘቧ ላይ ካላት ሀብት ላይ ዘርፏት እንኳን ቢሆን ኖሮ ለምንድ ነው የምትቃወሙት? የሱ ድካም ስላለበት ማለት ነው። አመሰግናለሁ። አንዳንዴ ስንፈርድ ማለት ነው የእኔስ እኔስ ብሆን ማለት ያስፈልጋል። ሀቀኛ ሆኖ እሺ እውነትን አውሩ። ይኖሮም። አመሰግናለሁ። ትሜታ ይኮንኩኝ። ሶሪ ቴንክ ዩ። አሁንም ከብሔራችሁ ተጎልጉላችሁ ውጡና ጭንቅላታችሁ በጸዳ ሂሩት የምትባይ ልጅ ያጫሉን ፕሮፋይል ያደረግሽ ይሄ ጋሪ ገፊ ይሄ ሌባ ይተፋታል። ምን ይላታል? ምናምን የካናዳ ፕሮፋይል ያደረግ ሮማን ኢትዮጵያ አትገቢም ላላችሁ ለእናንተ ልመልስላችሁ። እኔ አገሬ የሚያስገባኝ እውነት ስለተናገርኩ አገሬ የማያስገባኝ ከሆነ ኢትዮጵያ ባናቷ ተዘቅዝቃ ትቀራለች እንጂ እውነት ከመናገር ወደኋላ አልልም። ኢትዮጵያ ባናቷ እንደዚህ ተዘቅዝቃ ትቀራለች እንጂ እውነት ከመናገር ወደኋላ አልልም። ይሄን እውነት ስለተናገር ኢትዮጵያ ማያስገባኝ ከሆነ ኢትዮጵያ እንዲትዘቅዝቃ ትቀራለች ትቀራለች እንጂ እውነት ከመናገር የሚያስችለኝ የለም። ገለቴ ሌባ፣ ውሸታም፣ ቅጥፈኛ ናት። ቀርተ ፖስተው ቀጥፈ ፖስተው ይገባሃል። ሃይማኖቷን ቀይሮ ሃይማኖቱን ቀይሮ ጴንጤ ሆኖ እሷ ባለችው አንገት ደፍቶ ስላገባት ዶላር የምታመጣ ሴት ሮሚ፣ ዶላር የምታመጣ ሴት ዶላር እንድታመጣ እያደረጋት እንድትሰለጥን እያንዳንዱን ነገር ተከታትሎ እዚህ ደረጃ እንድትደርስ ውጤታማ እንድትሆን ባሏ አድርጓል። ያመጣችውም ዶላር ሆነ ማንኛውም ነገር እሷ ዛሬ ያለችበት ታክሲ ነጂ ደረጃ ጉራጌ ከደረሰ ሰርቶ ከፍ ማለት አያቅተውም ነበረ። እሷ ያላትን ንብረት ማፍራት ይችላል። ጉራጌ ሊስትሮ ጠራጊ ሆነው የሕንፃ ባለቤት የሆኑ ብዙ ጉራጌዎች አሉ። እንኳን ታክሲ ደረጃ ገዝቶ ማለት ነው። ጉራጌ ከሆነ እንደውም ለወሬ ይመቸኛል፣ ላውራላችሁ በደንብ ማለት ነው። ስለ ገንዘብ ስለሆነ እያወራችሁ ስለ ፍቅሩ ትታችሁ፣ ስለ ገንዘብ ስለሆነ እያወራችሁ ያላችሁት ጉራጌ እንኳን ታክሲ ደረጃ በዚህ እድሜው መንዳት ደረጃ ደርሶ አይደለም ከገጠር መጥቶ። ሊስትሮ ጠርጎ የህንፃ ባለቤት የዝናም ባለቤት ማማ ጥግ የደረሱ ብዙ ጉራጌዎች አሉ። ምን አየ ህንፃ የተለያየ ስማቸውን ልጠራ እችላለሁ፣ ዘመዶቼ ስለሆኑ ስለማቃቸው። ስለዚህ ዛሬ የደረሰችበት ደረጃ ልጁ ለብቻው መድረስ ይችላል፣ እሷ ጋር ሳይጣመር። ያገናኛቸው ፍቅር ነው፣ ገለቴ ያለባት ፍቅር ነው። ገንዘብ አይደለም ያጣላቸው ሰበር ደረጃ ድሮ ደርሶ ህግ የፈረደለትን ገንዘብ እየዬ ብላ ሚዲያ አንጫጭታ ለእኔ ይፈረድልኝ፣ ሰበር መረጃውን አንገቱን ጠምዝዛችሁ አድርጉልኝ። እኔ እሱም ቢሆን ቤሳቤስቲ ሰበር ምናምንም የፈረደበትን እርግፍ አድርጎ ሰላሙን ጤንነቱን ይዞ በሩን ዘግቶ ቢኖር ይሻለዋል። እኔ እንደሱ ቢሆን እግዚአብሔርን አስፈላጊ ከሆነ ገንዘብ እኛ ኢትዮጵያኖች ተሰብስበን ሰብስበን እንስጠው፣ ሰላሙን ያግኝ። ለዚህ ለገንዘብ ከሆነ የሚጣሉት ገንዘቡ ይቅርበት። ዓለም ላይ ያላችሁ ኢትዮጵያኖች፣ የሚያጣላቸውን ገንዘብ ሰብስበን ለሱ እንስጠው። ገንዘብ ከሆነ እያጣላቸዋል አደለም፣ ፎንቃ ነው ፎንቃ፣ ፎንቃ ነው የሚያጣላቸው። ከስር እኮ ማለት ነው። ሜርሲ ከዘር ማንዘሩ አውቀዋለው እያለች ነው ሜርሲን አስገቢያትና እምትልሽ እንትን ገርሽ ሜርሲ ሜርሲ ገስት ላኪላት ለሮሚ ከስር እየጻፈችልሽ ነበር ወደ ላይ ወጥቶ ነው ምን እያለች ነው የምትጽፈው ከዘር ማንዘሩ አውቀዋለሁ ጉራጌ አይደለም ከዘር ማንዘሩ ጀምሮ አውቀዋለሁ ብላ ጽፋልሻለች። እስቲ ናሽና ይናግ። እኔ እንዴት እንዴ፣ ጉራጌ ነው ይሉናል። እኛ እኮ እኔ እኮ ብሄሩ አይደለም እኮ የአዲስ አባ ልጅ ነው። በቃ ብሄሩን ተዉት። ብሄሩን የማታውቁት የምትወዛገቡት፣ የአዲስ አባ ልጅ ብሔሩ አያስታውቅም። አንዴ ትግሬ ነው ትላላችሁ፣ አንዴ የሁለቱም ቢሆን እኔ ቤሩ ኪዳነ ምረት ምስክሬ የልጆቼን እናት ያርገው፣ ቤሩ ማተር ለኔ ያረግም። ከጉራጌ ይውጣ፣ ከትግራጌ ይውጣ፣ ከኦሮሞም ይወለድ፣ አቋሜ ይሄ ነው። ቃሉን ሰምተን የቆምንለት፣ መጀመሪያ ለገለቴ የቆምን የልጁን የፊቱን መደብደብ፣ ኢትዮጵያ ውስጥ መንግሥት ባለበት አገር ለኢንተርቪው ፈልጋለን ብሎ ሃይሌን አክብሮ የኢትዮጵያ አራጭ መሰረት ደፋር በሚኖሩበት ጊዜ አንድ ቀን መታ ቤታቸውን ያልጎበኘች እኛ እንደውም ሄደን ስትወልድ ጠይቀናታል። ያለች መሰረት ደፋር ወጥተው ዛሬ ሚዲያ ላይ ለመታየት ስላወሩ ስለጠሩት አክብሯቸው ሄዶ ሲወጣ ደበደቡት። ሲወጣ ነው ብለዋል። እንግዲህ መጀመሪያ ኃይሌ ቢሮ ነው የተደበደቡ ብለዋል። አሁን ሲወጣ ነው ተብሎ እንዴት ህግ ያለበት አገር ገንዘብ ከወሰደ ተደውሎ መጠየቅ ሲገባው እንደ ሚዲያ አሁን እንዳቀረቡት መጠየቅ እየተቻለ ደብድቦ አፈርድ የሚያስገቡትን ልጅ ምን አርጎ ነው የምትሉ? እኛ አሁን ሰው ልንረዳ ልጆች ልንረዳ የሊቢያ ልጆች ልንረዳ አለብን። ገለቴን ይዘን አስር ቀን ሙሉ ስለ ገለቴ ላወራ አልችልም። ገለቴ ውሸታም ቀጣፊ ናት። የኢትዮጵያ ህዝብ አምኗት እዛ ደረጃ የምታወራውን ነገር አምነን ድምፅ ሆነናታል። አሁን ግን እውነቱን አወጣን። ውሸት አምናት እኔ ልቀጣ ለምን አልሰቀልም? ገለቴ ውሸት አምነሽ ብዬ እየነገርኩሽ ነው ውሸት አምነሽ የአዲስ አበባ ተወልዶ እንደዚህ አይነት ሴት ልጅ ላይ እርራ የጎደለው አስራ አንድ መሬት አምስት መኪና የሚሸጥ የአዲስ አበባ ልጅ ካለ እኔ አንገቴን ሰጥለታለሁ። አንገቴን እንደዚህ በአደባባይ ልቀላ አያደርግም የአዲስ አበባ ልጅ አምስት ቤት የሚሸጥ የአዲስ አበባ ልጅ የለም። እኔ አንገቴን እቀላለሁ፣ ለአዲስ አበባ ልጅ የፈለገ እርድና የፈለገ ነገር ቢኖር የአዲስ አበባ ልጅ ሕይወቴን ሰጠለታለሁ። ሴት ልጅ ላይ በእንደዚህ አይነት እርራዬ በፍጹም፣ ተካፍሎ ሊበላ ይችላል እንጂ ሙሉ ንብረቷን እንዲያጣጥሞ የሚበላ የአዲስ አበባ ልጅ የለም ኪዳነምረ ድፍት ታርገኝ የልጆቼ እናት አያርገኝ የአዲስ አበባ ልጅ እንዲህ አይነት ጭካኔ ያቅ እንኳን አብሯት አንሶላ ለተጋፈፈ ሚስቱ ቀርቶ አይደለም ከአዲስ አበባ ልጅ ከወለዳችሁ እንኳን ተዋልዳችሁ ተለያይታችሁ እንኳን የሆነ ቦታ የሆነ ነገር ቢፈጠር የልጄ እናት ናት ምን አባ እያልካት ነው ብሎ ነው መጥቶ ተጣንቶ ካንተ ጋር ሌላ እንኳን ሲደፍራት የአዲስ አበባ ልጅ አይፈልግም ኪዳነምረ ምስክሬ ናት እኔ የልጄ አባት ከኔ ጋር እንኳን ባልነጋገር ብለያይ ቆሜ እንኳን የሆነ ቦታ ሲያወራ የልጄ እናትናት ምን አባቱ እያላት ነው ቼክ አድርጓት ነው የሚለው። እቤት እንኳን አምሽቼ ልሸኝሽ ብለው በር ድረስ አድርሶኝ ይሄዳል። እግዚአብሔርን የአዲስ አባ ልጅ እንደዚህ አያደርግም። እኔ ለአዲስ አባ ልጅ አንገቴ እንቀላለታለሁ። አረግም እንዲህ አይነት ውርደት አረጉም ሴፉ ላይ ሲጠይቀው ምንድን ያለው? የመጀመሪያ ክስ ላይ፣ ንብረት ላይ ክስ ላይ ጠበቃው ምንድን ያለው? ገንዘቡ ያላቸው ሀብት አሳገደችው ማለት ነው ስታሳግደው የእሱ ጠበቃ ምንድን ነው ያለው አንተም ማሳግደህ እሷ ከቤት ወጥታ ፍርድ ቤቱ ውሳኔ እስኪሰጥ ድረስ እሷም እንዳሳገደችው አንተም ማሳግደህ ያለችውበትን ቤት ሁላ ሳይቀር ውሳኔ እስኪሰጥ ማድረግ ትችላለህ ሲለው እሱ ምንድን ነው ያደረገው ሴፉ አለው አሁን ይሄ ሁላ እሷ መታ ያወራችው ነገር ማስረጃ ጠይቀሃል ወይ ሲለው አይ ይሄ ሚዲያ ስለሆነ እኛ ምንም አይነት ማስረጃ አልጠየቅንም አንድ ሰው ይመጣል ተበድያለሁ ብሎ ይላል የተበደለውን ነገር ያወራል። ከዛ በኋላ ደግሞ ሌላኛው በዳይ የተባለው መጥቶ እውነቱን ያወራል እንጂ ማስረጃ አልጠየቅኩም ማለት ሶ ይሄ ተበዳይ ደግሞ ምንድን ያለው እያንዳንዳችሁ ላወራችሁ ነገር እኔ ጋር ማስረጃ አለ። ኢንፋክት ፎቶዎቹና ቪዲዮቹ ሁላ ነበረ፣ የቤቱ ርክብክብ ላይ ሁላ ነገር ግን አለ ለእናቱ ተሸጥ የተባለው ቤት ላይ ማለት ነው። ስልኬ ስለጠፋብኝ ነው እና የፍርድ ቤት ውሳኔ ላይ አንተም ማሳግደህ ንብረት ያለውን ንብረት የፍርድ ቤት ውሳኔ እስኪመጣ ድረስ እሷንም ከንብረቷ ማሳገድ ትችላለህ ስባል እኔ አልፈልግም ነው ያልኩት። ቤቱ ላይ ትኑ ትቆይበት፣ ምንም ችግር የለም። እኔ ውሳኔው እስኪሰጥ ድረስ እጠብቃለሁ ብዬ ለጠበቃዬ እኔ ወጥቼ ቤት ተከራይቼ ለብቻ መኖር ጀመርኩ አለ። ዊች ሚንስ ይሄ ሰውየ እንደተባለው ስግብግብ ቢሆን ኖሮ እሷ እንዳሳገደችው ሁላ የጋራ ንብረት ስለሆነ እሱም ማሳግዶ የፍርድ ቤት ውሳኔ እስኪመጣ እሷ ውጪ ወጥቻለሁ አደባባይ ወጥቻለሁ ብላ እንዳለችሁላ ያ እውነት ፌክ ፋክት ይሆን ነበረ ማለት ነው። እሱ ጋር ሁሉ ማስረጃ አለ ለምትፈልጉ ሰዎች ማለት ነው። ልጁ እንዳወራው ከሆነ ሴፉ ላይ ግቡና ሙሉ ኢንተርቪውን ስሙት። ሙሉ ማለት ነው ለእያንዳንዱ ለተወራው ነገር ማስረጃ አለው ስለዚህ አሁን ገለቴ እህታችን ስለሆነች ከተበደለች እሷም ማስረጃ ይዛ ትምጣ የኢትዮጵያ ህዝብ ይዳኘኝ ብላለች ለእሱም ይዳኘው ግን ይሄ ብሔሩ ምናምን ለምትሉ ነገር ብሔሩ ነው ወይስ እናንተ ውሎትን ነው የምትፈልጉት ማለት የሚያደርጉትን ልጆች ቀጥታ ለእሷ የሚከራከሩትን ገብተሽ ስትያቸው በብሔራቸው ነው አንድ ለሀቅ የሚቆም አታይም ብሔራቸውን ተመክተውን የሚያወሩት በብሔር ወስጄ ልድፋችሁ እግዚአብሔር መድኃኔዓለም ይፍረድባችሁ። ዘረኝነት ጥንብ ነው። ጥንባታም ትሸታላችሁ። ብሔራችሁን ተከትላችሁ እዚህ የምትጽፉ ግማታም ናችሁ። ጭንቅላታችሁ ስለማይሰራ ነው ደንቆሮ ናችሁ። ለሀቅ ቁሙ። ብሔሩን አላቀውም የቆም ነው፣ ግን ስለ እውነት ነው። እዚህ ቤት ማንም ሰው ሳይጮ በር ከፍተን ለገለት የጮ ነው እኛንን